ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ሀገራዊ ምክክር ኮሚሽን ወደ ውጭ ሀገራት አቅንቶ የዲያስፖራው ማህበረሰብ አጀንዳን ለማሰባሰብ ማቀዱ ተሰማ። ለሀገራዊ ምክክር የሚሆኑ አጀንዳዎችን በተለያየ መንገድ እያሰባሰበው የሚገኘው ኮሚሽኑ የዲያስፖራውን አጀንዳዎች ለማሰባሰብ ያስችሉኛል ያላቸው ሁለት ዘዴዎችን መለየቱን የገለጹት የኮሚሽኑ የፕሮጀክት ማስተባበሪያ ኃላፊው አብርሃም ከበደ ወደ ተለያዩ ሀገራት በማቅናት የዲያስፖራውን ማህበረሰብ በአካል ማግኘትና አጀንዳዎችን መረከብ አንዱ መሆኑን ገልጿል። የበይነ መረብ ስብሰባ ወይም ዌቢናር ሁለተኛው አማራጭ መሆኑንም አክሎ የገለጹት ኃላፊው አጀንዳዎችን ለማሰባሰብ በጥቅም ላይ የሚውለውን ዘዴ አስመልክቶ የኮሚሽኑ ምክር ቤት ውሳኔ እንደሚያሳልፍ ገልጿል። በተለያዩ ሀገራት በአካል በመገኘት የሚደረጉ የአጀንዳ ማሰባሰብ ተግባራት ከፍተኛ በጀት የሚጠይቁ መሆናቸውንም አክለው ያነሱት አቶ አብርሃም ሁለቱን ዘዴዎች በማቀናጀት መጠቀም የተሻለው አማራጭ እንደሚሆን ጠቁመዋል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3522 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱ ውስጥ 3218 ወንዶችና 291 ሴቶች እንዲሁም 13 ጨቅላ ህፃናት ሲሆኑ፣ ከተመላሾች መካከል 308 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ተገልጿል። በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺህ ዜጎችን ለመመለስ ታቅዶ መጋቢት 3 ቀን 2017 ዓ.ም ምረት በይፋ ስራ መጀመሩ የሚታወስ ሲሆን በዚህም እስካሁን 35876 ኢትዮጵያውያንን ወደ ሀገር ውስጥ መመለስ ተችሏል ተብሏል። በአስር ወራት ውስጥ ከ29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቦ 2.57 ቢሊዮን ዶላር ገቢ መገኘቱ ተገለጸ። በወራቱ ከትግራይ ክልል ለብሔራዊ ባንክ የቀረበው የወርቅ መጠን ከሌሎች ክልሎች የሚበልጥ መሆኑንም የማዕድን ሚኒስቴር አስታውቋል። በዚህም መሠረት ትግራይ ክልል 12210 ኪሎ ግራም ወርቅ ለብሔራዊ ባንክ በማቅረብ ከክልሎች ቀዳሚ ሲሆን፣ ከኦሮሚያ ክልል 6910፣ ከጋምቤላ 4590 እንዲሁም ከቤንሻንጉል ጉሙዝ ክልል 3689 ኪሎ ግራም ወርቅ መቅረቡ ተነግሯል። በባህላዊና አነስተኛ ወርቅ ምርት ለተሰማሩ አምራቾች ብሔራዊ ባንክ ተግባራዊ እንዲሆን የወሰነው ማበረታቻ የአምራቾችን የማምረት ፍላጎት አነቃቅቷል ያሉት ሚኒስትር ደኢታው ይህም የወርቅ ሕገ ወጥ ንግድ እንዲቀንስ ማድረጉን ገልጸዋል። ጋና በተደረገ ልዩ ኦዲት የቪዛ ማጭበርበርና ያልተፈቀደ ክፍያን ተከትሎ ከፍተኛ የሙስና ቅሌት እንደነበር ከተረጋገጠ በኋላ በዋሽንግተን ዲሲ የሚገኝ ኤምባሲዋን ዘግታለች። የውጭ ጉዳይ ሚኒስትር ሳሙኤል ኦኮዶዚቶ ኦብላክዋ ውሳኔውን አሳውቀዋል። በጋና የውጭ ሀገር ዲፕሎማሲያዊ ተልእኮዎች ውስጥ ተጠያቂነትን ለመመለስ እንደ አስፈላጊ እርምጃ ተደርጎ ይታያልም ተብሏል። ይህ ምርመራ የኤምባሲ ወንጀላዎችን እንደገና ለማደራጀትና ለማሻሻል የጎላ እርምጃ ነው ሲሉም ኦብላክዋ ገልጸዋል። በፕሬዝዳንት መሐማ ድጋፍ ሙስናን ለመዋጋትና መተማመንን ለመመለስ ድፍረት የተሞላበት እርምጃ እየወሰድን ነው ሲሉም ሚኒስትሩ አመላክተዋል። የእስራኤል የገንዘብና መከላከያ ሚኒስትሮች መጋጨታቸው ተሰማ። ሚኒስትሮቹ የተጋጩት በጋዛ እየተካሄደ ባለው ጦርነት ምክንያት የመከላከያ ሰራዊት ከተመደበለት በጀት በላይ ተጠቅሟል በሚል ነው። እስራኤል መከላከያ ሚኒስቴር በጋዛ ጦርነት ምክንያት የተመደበለትን በጀት ከልክ በላይ በማውጣቱ ከገንዘብ ሚኒስቴር ጋር ከፍተኛ ግጭት ውስጥ መግባታቸውን የሀገሪቱ መገናኛ ብዙሃን ካን ዘግቧል። ይህ የተፈጠረው በዝግ የጸጥታ ካቢኔ ስብሰባ የመከላከያ ሚኒስቴር በአመቱ የተመደበለትን ወጪ ከታቀደው ከ417 ቢሊዮን ዶላር በላይ ብልጫ እንዳለው ለመንግስት ባሳወቀበት ወቅት ነው። የፋይናንስ ሚኒስቴር በጋዛ ግጭት ውስጥ እስከቀጠለ ድረስ የበጀት ክፍተቱ በአመቱ መጨረሻ ላይ ወደ ሰባት ቢሊዮን ዶላር ሊጠጋ እንደሚችል ገልጿል።